እኔ መጥቼ ቤት አስገብቼ እሽከርኩኝ ይሁን። ቤታችሁን እስካወቁ ድረስ ደግሞ መብቴ ነው፣ መሄድ እችላለሁ። ቤት ሀይሜን አስገብታት መሄድ። በር ላይ ውሻ አለ የሚባለው ውሻ አለ፣ እሱን ነው የምታስገባት ወይስ ምንድን ነው? መብትሽ አይደለም። መብቴ አይደለም አይደለም። የምርህን ነው። አወ ሩኬ አወ ማ የሞራል ጨዋታ አትጫዋወቷ። የሞራል ጨዋታ በጣም ከፋት ሀይሚ ከሞሽዬ ጋር አትሄጂ አትድረሽብኝ ስትባል ማለት ነው። ብሩኬ ከፋኛል። ፍራንክ ሞድለት ፓርት አያቸዋ። እሷ እንደ ከፋት ሲያውቅ ማለት ነው ሀሳቡን ቅይር አያቸዋ። ይሄ ነው ግን አንተን እያስፈቀድኩ ድንጋጤ የእሷ ለመረጋጋት ሞክራ ቢያንስ አንተን ጠይቄ እንኳን ሊሂድ የማለት ደረጃ ላይ ያመጣ ታያቸዋል። ለምኑ ቤት ስለሄድኩኝ በቃ አዋ፣ ያለኔ ፍቃድ ቤት እንዲህ ማሳዘን ምንድን ነው? ሀይሚዴ ጉድፈላድ? ነው ያወቃቸውሁ ሰዎች ነገሩኝ። እኔ ካሜራውን አይታበት ነው ለማልቀስ ሞክራ የሸወደችው ምንድነው አልገባኝም። እኔ ኮ ሀይሚን አላምናትም። በጣም አሳዝነኛለች። ግን የሳቀችበት ፓርት ምንም አልገባኝ የገባችሁ ካላችሁ በኮመንት ስር ግን ፈጣሪ ምን ይሳነዋል? ሃይሚዬ እንኳን ድብልብል ለመባል በቃች። ምን ይሳነዋል ፈጣሪ እ ብሩክ ዛሬ አልነበረማ ቤት አትሂጂ ብለህ የክብር ጉዳይ መውራት የነበረብን ድሮ ነበረ። አሁንማ በቃ እኮ በቃ ተወርሳል። ይሄ ሁሉ በቃ ሙሽዬ በቃ እንዳትጋራ የሆነ በቃ እኔ እንጃ፣ የቅናት መሰለኝ። ቡቡዬ ዛሬ አልተመቸኝም፣ አልተመቸኝም ዛሬ። ለማንኛውም ፕራንክ ነው ጋይስ፣ ፕራንክ ስለሆነ ችግር የለውም። ነገር ግን ሀይም እያሳዘነችኝ እናንተ ማለት። በመሀልም ስቃለች። የሰቀችበትን ፓርት ግን የገባችሁ ካላችሁ ብትነግሩኝ በጣም ደስ ይለኛል፣ በኮመንት ስር በዚህ አጋጣሚ እና ግን ፕራንኩ ምንን ለመግለጽ ነው? ምንን ለማስተማር ነው? ከክብር ጉዳይ ጋር የሚገናኝ አይደለም። ምክንያቱም ቤት ሄደች መጣች ምናምን ፍቃድ ጠይቄ እኔ ያስገብቸሽ ምናምን የሚለው ነገር እሱ አልፎብሃል ብሩክ አሁን አሁን አልፎብሃል። በፊት ነበረ። በፊት ብሩኬ እኔ እፈራለሁ ውሰደኝ ስትል እንደው ሙሽዬ የታመመች ጊዜ ትዝላችኋል እግሯ የታመመች ጊዜ የዛን ጊዜ ለመሄድ ብላ ከነሐሰን ጋር ተመልሳ መታለች፣ ሃይሚ ማለት ነው። እና ከዛ በኋላ ነው ሲወሰዳት ማለት ነው። ከዛ ጊዜ በኋላ ነው ሃይሚ እና ሙሽዬ ኮንታክት ማድረግ የጀመሩት ማለት ነው። እና ከዛ በፊት ሙሽዬ የምታውቃት ሀይሚን በቪዲዮ ነበረ፣ በቪዲዮ ታውቃታለች። ነገር ግን ያን ያክል ዲቴል አይቀራረቡም ነበር። ከዛ ጊዜ በኋላ የተቀራረቡት እንደገና ደግሞ አዲስ አበባ ከብሩ ጋ ሲሰሩ እና በአንዳንድ ነገሮች ነው የተዋወቃቸው ኦልሞስት ምን ያክል ፍቅር እንዳላቸው ግን የተረዳሁት ዛሬ ማለት ነው። ያሸ ማለት የአላማለት ህምናት እንደ እናት ነው የምትሆነው። ሆድ ይባባል። ሆድ ማለት እንዴት ሆድ እንደባሳት አይታቸዋል። እንግዲህ ማለት አላቅም፣ ብቻ በገባኝ ልክ ነው መናገር የምችለው። ወይ ካሜራውን አይታበት ነው ወይስ እንዴት ነው? የሳቀችበት ፓርት ደግሞ አልገባኝ፣ ወይ ደግሞ ማልቀሷን ልሸውደው ፈልጋ ነው። አልገባኝም ያው ብዙ ጊዜ ሁላችሁም አይመቻችሁ እኔ ሀይሚ ላይ የማይሆን ነገር ስናገር ደስ አይላችሁም ነገር ግን ለምን እንደሳቀች አልገባኝም ከዛ በተረፈ ግን በጣም አሳዝናኛለች አይኗ ክርትት ክርትት ሲል አሳዝናኛለች እንደገና ደግሞ ቢያንስ አስፈቅጄ ልሄድ ስትል እንዲዛ እንጂ እንደበላችሁ በየሱ ኧረ ሙሽዬ ጋር እንዲህ ምን አባቱ እግሬሽ እስከሚቀጥን ድረስ ይጂ እንዴ ምን አባቱ ነስና ላንቺ ያልሆነ ቀሚስ ሲበጣጠስ ምን አባቱ እንዴ ረግኝ እንዴ ጫማሽ እስከሚያልቅ ድረስ ሂጂ እንዴ። ቡቡ አይመለከተውም። ቡቡ ሙሽዬን ሙሽየን ትጋረኛለሽ ብሎ ነው። ሙሽዬ ፍቅር እንዳቀነስበት ፈርቶ ነው። ያው ሴት ልጅ መቼስ ቤታችው ውድ አይደለ፣ ከዛ አንፃር ፈርቶ ነው ፈርቶ ነው። ብሩክ አትስሜው። እንዲህ ቢከለክልሽ ራሱ ሙሽዬ ምንም ካላለችሽ እንዲ ምን ሊመለከተው እሱ አያገባውም። ባለ የሚከለክልበት ቦታ አለ። እናቴ ቤት አትምጪ አባቴ ቤት አትምጪ ኦ ብሩክም አይልምም ደግሞ አይመጣውም። ስለዚህ ጫማሽ እስኪ ያልቅ ድረስ ነ ፋሚሊ ራሱ ይፈቅድልሻል። ብሩክ ባይፈቅድ ማለት ነው። ግን ደግሞ ብሩክም ይፈቅዳል። ያው ፕራንክ ነው። በቃ ምን አይነት አይዲያ ይዘው ይምጡ ግዴታ ነው። ዛሬ በጎቹ ማለት ነው በብሩክ ላይ እኝኝ ማለታቸው አይቀር ማስለቀሳት ምናምን። ያው እንደዚህ ስትባሉ ሴት ልጅ ሆድ ብሳታል እና ቶሎም በዋ ይመጣል። ነገር ግን ስቃ እኮ ሸውዳው ነበር የሳቀችበት ፓርት እንዲህ ካሜራውን አየችበት እንዲህ ብዬ ሳስብ እንደገና ከለቅሶም አልተመለሰችም። እዛ ውስጥ ነው ያለችው። እዛው ሙድ ውስጥ ነው ያለችው እና ይችን ፓርት ብትነግሩኝ ደስ ይለኛል፣ ቤተሰቦች። ከዛ ውጪ በጣም አሳዝነኛለች ዛሬ ማለት አይኗ ክርትት ክርትት ቅልው ቅልው ሲል አሳዘነችኝ፣ አይገልጸውም። እና ከብሩክ ፕራንክ ደስ የሚለኝ ነገር ደግሞ እንደሆን ታውቃላችሁ አሁን ሃይሚ ሀይሚ ፕራንክ ማለት ነው እልህ አስጨራሽ ነው የሚሆነው ፕራንክ ለሚደረገው ሰው ለእኛ አይደለም። ፕራንክ ለሚደረገው ሰው እልህ አስጨራሽ ይሆናል የሀይሚ ፕራንክ። የብሩክ ፕራንክ ግን ለዛ አለው። ለዛ ለዛ ስላችሁ አሁን እሷ በጣም የሚያስቀይም ነገር ነው ፕራንክ ያደረጋት። በነገራችን ላይ ሞራል የሚጎዳ ነገር ነው፣ ግን ምን አደረገ መሰላችሁ? ብሩክ እሷን አያት፣ አነበባት። ሲያነባት ያልሆነ ቴንሽን ውስጥ፣ ሙድ ውስጥ ነው ያለችው። ከዛ ሙድ ውስጥ በምን አወጣት? ቅመምዬ ምናምን የሆነ ነገር እያለ ከዛ ሙድ ውስጥ አወጣና እንድስቅ አደረጋት። ገባችኋ? አያችኋ? ፕራንክ የጭንቅላ ስራ የሚባለው ይሄ ነው፣ የጭንቅላ ስራ። አሁን ላይ ብሩክ በሃይሚን በልጧታል። ምንላችሁ? በምክንያት ነው ግን በፊት በፍራንክ ሷ ጎበዝ፣ አሁንም እኮ ትሰራለች ፕራንክ። ነገር ግን ፕራንኳ ላህ አስጨራሽ ነው የሚሆንባት። ሀይሚ ቶሎ አትመለስም፣ ቶሎ አታበርድም። ሰው ወደ ጸብ ውስጥም ሲገባ እሷ ፕራንኳ ዓለም ውስጥ ነው ያለችው። ያንን ነው የምላችሁ ስለ ስራዋ ሳወራችሁ። ግን እናንተ የሀይሚ ጥላቻ የሚመስላችሁ በጎች አላችሁ። ባ በሉ ዛሬ በብሩክ ላይ ማለት ነው። እነሱ እንደሆኑ አንድ ናቸው። እነሱ እንደሆኑ እንግዲህ ሀብቴ ሀብቴ ያገባል። ከዛ ቀጣይ እነሱ ቀጣይ አመት እነሱ ናቸው። ጠብቁ ጋይስ። ደስ ብሎኛል ብሏል ብሩኬ። እኛም ደስ ብሎናል። በመታረቁ ሲቀጥል ደግሞ በረከትዬ የስደቷ እህታችን ማለት ነው ዛሬ ብሩኬ ለቅሶ ደርሷታል። እግዚአብሔርን እኛ ኮ ብሩኬ ለዚህ እኮ ነው ወንድማችን የምንለው። እናንተ ግን ማለት ነው እናንተ በተለይ ይሄ መጥፎ መጥፎ ነገር የምታደርጉ ሰዎች አይደለም ሀዘን ሌላ የሚመጣባችሁ የምሬ ነው የምላችሁ። እናንተ አታስፈልጉም፣ ግን ከዩቲዩበር ማለት ነው ከዩቲዩበር እንደ ፋሚሊ አድገው የሚቆጣጠሩ ከቅመም ዋና ከብሩክ ውጪ ሌላ ዩቲበር ጥሩልኝ፣ እስኪ ጥሩልኝ። ይሄንን አሁን ማን ነው አሁን ማን ነው እንደዚህ ሆንሽ፣ ሀዘን ደረሰብሽ ብሎ ተጨንቁ፣ በቃ አጽናኗት። እንደዚህ ደህንነቷን እንኳን በሚዲያው ላይ በቻናሉ ላይ በማውራቱ ራሱ ጀግና ነው ብሩክ። ምክንያቱም በአካል አግኝቶ ማጽናናት አይጠበቅበትም። የምሬ ነው ምላቸው በአካል ምንም የሚያገኛት ቢሆን በአካል ያገኛታል የሚያገኛት መሆን ቢችል ማለት ነው። ነገር ግን እዚህ ያላችሁ ሰዎች ተባብራችሁ በቃ ምን በምንም እሷን ማለት ሀዘኗን ልመልስ አልችልም፣ እግዚአብሔር ከጎንሽውን ፈጣሪ ያበርታሽ ነው ያላት። ምክንያቱም ማንኛውም አልቃሽ ደርሶ ፈጣሪ እሱን ያጽናው ነፍሱን ያጽናው በገነት ያኑሮ ብሎ ይሄዳል። አደለ ጀስት እንደዛ አስባችሁታል እንደዚህ በዚህ ልክ በመናገሩ ብቻ ጀግና ነው። ብሩክ የኛ ጀግና ምን ለው ወንድማችን ምን ለው ለዚህ ነው። እናንተ ግን ቆሻሾች ናችሁ እኮ ፍቅረኛው ብሩክ ላፍቅርሹ ብሩክን ላላችሁ ልፍስፍስ ሁላ ሴት አሰዳቢዎች፣ እንደእናንተ አይነትም አለ ግን እሱ ማለት ነው። እዩት ጀግንነቱን እያያችሁ ማመን ብቻ ለማመን ልባችሁ ክፍት ይሁን። የሆነ ያልሆነ የሆነ ነገር ምቀኛ የሚያወራውን እየሰማችሁ እናንተ ቪዲዮ አትስሩ። ምቀኛ የጻፈውን እያመጣችሁ እናንተ አትፖስቱ። ፖስት ላይ ምንም አይግረማችሁ። ሀይሚና ብሩኬ ማለት ነው የፈለገ ነገር ብድር ነው ፕራንክ ይመላለሳሉ። ነገር ግን ማለት ነው ለደቂቃ እንኳን ተለያየ መቆየት እንደማይችሉ እየነገሯቸው ነው። አንድ ቀን እንኳን ቡታጅራ ሰላም ሳይኖረው አንገናኝም አትመጭም ብሏት የተጻጻፉትን ጽሑፍ እየተናገሩ ነው። የዚህን ያክል ነው እንግዲህ ኦፕን የሆኑት። ለኛ ለፋሚሊዎቻቸው ማለት ነው ለዩቲዩብ ማለት ነው የዚህን ያክል ማለት ነው። ሰው ከዚህ በላይ እንግዲህ ፍቅር በምን ይለካል? እነሱ ግን በቃ ናፈቀችኝ፣ ወድጃት ምናምን ይላሉ። ፍቅር የሚለው ቃል ብቻ ነው ከብሩክና ከሀይሚ ቃል መውጣት የቀረው እንጂ እነሱን ራሱ ደብቀው ይዘውት በመቀመጣቸው ራሱ ጀግና ናቸው። ሽልማት ያስፈልጋቸዋል። ይሄንን ፍቅር የሚለው ቃሉን አንድ ቀን እንኳን ተሳስተው ካፋቸው ሳይወጣ ሁለቱም ማለት ነው እና በጣም እኔ አደንቃቸዋለሁ። የእነሱ ፍቅር ማንም ሰው አያደርገውም፣ ሲጀመር ማለት ነው ሁሉም ለመገሻ ላለጥና ለመሽለጥለጥ ብቻ ነው የሚሮጠው ሰው። መልካም መልካም የሆናቸው ቤተሰቦች እኔ እንጃ፣ አመለካከታችሁ እነሱን አይታችሁ ብትቀየሩ በጣም የተሻለ ነው። ብሩክ ሁልጊዜም ጀግና ነው፣ የቅመሟ ንጉስ የሙሽዬ ጀግና፣ ሁል ጊዜም ማለት ነው የኛ የሚዲያው መሪ ወንድማችን። በቃ ምን ልበለው? እንንጃ ቃል የለኝም። እያንዳንድሽ ማለት ነው እንደዚህ እንኳን ማይሆን ሀዘን ውስጥ እንኳን ስትሆኑ የሚያጽናናቸው እንኳን አንዲት ዩቲዩበር ለአንዲት ዩቲዩበር ካለ ብሩክ በስተቀር ማለት ነው። እናንተ ግን ዛሬም ነገም ብሩክ ላይ እኝኝ ትላላቸው እኝኝ እኝኝ እኝኝ የምትሉበት ስለሌለ እኮ ነው። ትወዱታላችሁ። አለ እዛ እኮ ነው፣ በጣም እኮ ነው የምትወዱት። ቂጣችሁ እስኪቃጠል ትወዱታላችሁ። ውደዱልን፣ እሰይ ደስ ይለናል። እኛም ቻናሉን ሸራርጉለት፣ አድርጉለት፣ ሶስት መቶ ሺህ ያስገቡት። ነገ ደግሞ ልደቱ ነው። ሀይሚዬ ደግሞ ጋሽዬ የሆነ ቦታ ይወስደኛል እንዳትናደድ እያለችው ነው። ምን ይታወቃል፣ በሰፕራይዝ ልትመጣበት አስባ ይሆናል። ጋሽዬ ያለችው አውቃ ይሆናል እንጂ የትም አትሄድም ሀይሚ ማለት ነው አውቃ ነው እንደዚ ያለች። ምናልባት ነገ ያልታሰበ ሰፕራይዝ እንጠብቃለን። ሃይሚዬ ኦ ማይ ጋድ ታረጊዋለሽ ብዬ ተስፋ አለኝ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ኤን ይመስላል። ነገ ሃይሚ ማለት ነው ብሩክን በሰፕራይዝ እንደምታስለቅሰው ተስፋ አለኝ። ምክንያቱም ዛሬ ቀድማ በመጀመሪያ በመጀመሪያ ልደትህ ነው ብላለች። ከዛ በኋላ ጋሽዬ የሆነ ቦታ እንሄዳለን ብሎኛል ብላለች። ያ ማለት ምን ማለት ነው? በቃ የሆነ እሱ ሰስፔንስ ሆኖ እንዳይጠብቅ ልደቱን ታከብራለች አታከብር የሚለውን ነገር እንዳይጠብቅ እና ሰፕራይዝ ታደርገዋለች ብዬ ተስፋ አደርጋለሁ። ምኞቴ እንዲሳካ ጸሎቴ ነው። ውድ ቤተሰቦቼ አመሰግናለሁ። መልካም ምሽት። ባይ ባይ። ወዳችኋለሁ። አይላቭ ሶማች ባይ።